አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሁለት በዚህ ችለት የተከበሩ የመጥምቀ መለኮት የቅዱስ ዮሐንስና የነቢዩ ኤልሳዕ ስጋቸው በአንድ ላይ ሆኖ ተገኘ። ይህም የሆነው ጥጦስ የኢየሩሳሌምን ቤተ መቅደስ ካፈረሰ በኋላ ንጉሥ ኦሊያኖስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለውን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቃል ለመሻር ፈልጎ ቤተ መቅደስ ለመስራት ተነሳ። ሶስት ጊዜም ፈረሰበት። ታዲያ አይሁዶች በዚህ የቅዱሳን ክርስቲያኖች አጽማቸው፣ ስጋቸው አለና የእነሱን አጽም አውጥተህ ካላቃጠል ቤተ መቅደስ መስራት አትችልም አሉት። እርሱም ወታደሮችን የቅዱሳንን አጽም እንዲያወጡ አዘዛቸው። የቅዱሳንንም አጽም ሲያወጡ የእነኝህን የመጥመቀ መለኮት የቅዱስ ዮሐንስንና የነቢዩ ኤልሳዕን ስጋቸውን አጽማቸውን በአንድ ላይ ሆነው አገኙ። ክርስቲያኖችም መጥተው ለወታደሮቹ ብር ከፍለው የቅዱሳኑን አጽም እንዲሰጧቸው ለመኗቸው። ወታደሮችም ለክርስቲያኖቹ የእነኚህን የቅዱሳን አጽም ሰጧቸው። እነሱም ወደ እስክንድሪያ ይዘው ሄዱም። ታዲያ ንጉሥ ኡልያኖስ በዘመኑ እግዚአብሔርን ተሳድቧልና ሰማዕቱ ቅዱስ መርቆሪዎስን እግዚአብሔር ልኮ በጦር ወቅቶ እንዲገለው አደረገ። ንጉሥ ኡልያኖስም ሞተ። ታዲያ እነኚህ ክርስቲያኖች ወደ እስክንድሪያ ወደ ሊቀጳጳስ አትናቴዎስ የቅዱሳኑን ስጋ ይዘው ሄዱ። በዚያም አትናቴዎስ በዘመኑ ቤተ ክርስቲያንን መስራት ባይችልም እግዚአብሔር መልካም ጊዜ ቢያመጣ የለነኝህ ለቅዱሳን ቤተ ክርስቲያን እሰራለው ሲል ከሱ በኋላ ሊቀጳጳስ የሆነው ቴዎፍሎስ ሰማው። ቅዱሳት ናቲዎስም ባረፈ ጊዜ ሊቀ ጳጳስ ቲዎፍሎስ ቤተ ክርስቲያን አሰርቶ የእነኝህን የቅዱሳን ስጋቸውን ወደ ቤተ ክርስቲያን አስገባ። ታዲያ ካህናትና መዘምራን የነኝህን የቅዱሳን ስጋቸውን ተሸክሞ ወደ ቤተ ክርስቲያን በሚሄዱበት ጊዜ አንዲት ለአራት ቀን በምጥ ተይዛ ስትሰቃይ የነበረች ሴት የነኝህን የቅዱሳኑን ምስጋና በመስኮት ሆና አየች። ምንድነው ብላ ጠየቀች። የቅዱሳኑን ስጋ ወደ ቤተ ክርስቲያን ይዘው እየሄዱ እንደሆን ሰዎች ነገሯት። እሷም ቢምሩኝ፣ ቢገላግሉኝ ክርስቲያን እሆናለሁ አለች። ወዲያውም ምርጥ የአማረ ህፃን ወለደች። ወዲያውም ክርስትና የክርስትና እምነትን አምና የክርስትና ጥምቀትን ከነ ቤተሰቦቿ ተጠመቀች። ታዲያ በዛሬው እለት የቅዱሳኑን ስጋ ወደ ቤተ ክርስቲያን አስገብተው በቅዳሴ ስርዓት ላይ በሚሳተፉ ጊዜ እነኝህ ቅዱሳን በአካለ ስጋ ተገልጸው ታዩቸው። ይህንንም ድንቅ ታምር፣ ያዩ ምዕመናን ካህናት እጅግ አደነቁ። ብዙ ድንቅ ድንቅ ታምራትም ከስጋቸው ተደረገ። በዛሬው ዕለት የእነኝህን የቅዱሳን ስጋ ሰማዕት ከሆነ ሰማዕት ሆኖ ከሞተው ከሊቀ ጳጳስ መቃሪዎስ ስጋ ጋር በአንድ ላይ አኖሯቸው። የቅዱሳኑ በረከት በእኛ ጋር ለዘላልሙ ጸንቶ ይኑር። ሰላም እብል ለአስተራወቶሙ ነዮ ለስጋ ዮሐንስ መጥምቅ ወለስጋ ኤልሳዕ በኢተሌሌ አቅረበሎሙ አኮቴተ ወተጋኔዎ ከመከሀሉ አረማዊተ እምህማመ ወሊድ አጤዮ ተአምሪ ወፍ ለሰሪዮ ሰኔ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ መጥምቀ መለኮት ቅዱስ ዮሐንስ ፍልሰቱ፣ ሁለተኛ ቅዱስ ኤልሳዕ ነቢይ ፍልሰቱ፣ ሦስተኛ አባ ቆስጦስ ኢትዮጵያዊ መለኩሴ። የሰማያታት የጻድቃን የቅዱሳን በረከታቸው ወረዴታቸው የአምላካችን የኢየሱስ ክርስቶስ ምህረት፣ ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።